ገድል ውስጥ እግዚአብሔር የለም ነው ያለችው። በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያዩ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም የለም። ገድል ውስጥ ታሪክ ነው ያለው። ዲስ ኢስ ዘ ፖይንት። ገድል ውስጥ እግዚአብሔር የለም። ገድል ውስጥ ምንድን ነው ያለው? የሰዎች ታሪክና ሐሰት ነው፣ ተረት ተረት ነው የሞላው። ስለዚህ ገደል የሚከቱ ገድሎች ከኛም ዘመን በፊት በነበሩ ሰዎች ሲተቹ የነበሩ አሁንም ድረስ እየተተቹ ያሉ ወደፊትም የሚመጣ ጄኔሬሽን የሚያወግዛቸው የተረት ተረት የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ ብሎ ሐዋርያው ጳውሎስ ለጢሞቴዎስ እንደጻፈለት ልንርቃቸውና ልናርቃቸው የሚገቡ መጻሕፍት ናቸው። ገድል የኢትዮጵያን ሕዝብ እምነት አልባ ያደረገ ጽሑፍ። ደብረ ሊባኖስ ሄዶ የተቀበረ አስር ትውልዱ ይማራል ይላል። የተክለ ሃይማኖትን ስባረ አጽም የተሳለመና የተሻሸ ይልሃል። የመቃብር አፈር የተቀባ ይልሃል። ከሱ አልፎ ተርፎ ገድል የተጻፈለት ሰይጣን አለ። ኢትዮጵያ ውስጥ መጥቆራ የሚባል ሰይጣን በቁሙ የቀትር ጋኔን መቅደስ ታንጾለት፣ ታቦት ተቀርጾለት፣ ዕጣን እየታጠነለት፣ ጧፍ እየበራለት፣ ሻማ እየቀለጠለት፣ ስግደት እየቀረበለት፣ ያማልደናል፣ ጸሎት ይሰማል ተብሎ ወደሱ ጭምር አምልኮ ይቀርባል፣ ሊትራሊ ለሰይጣን ይሄ ሁሉ ተጠቅጥቆ የገባው በገድል ውስጥ ነው። ህዝብ ገደል የጨመሩት ገድል እያሉ ነው። ገድል ውስጥ እግዚአብሔር የለም አለቀ። መጽሐፍ ቅዱስ ግን ሰዎች ቢያነቡ ወደ እግዚአብሔር እውነት መድረስ ይችላሉ። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ስም ኢየሱስ ነው የሚለውን አዋጅ የሚነግረን መጽሐፍ ቅዱስ ነው። ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር የሚለን መጽሐፍ ቅዱስ። በእግዚአብሔር ልጅ ያመነ በነፍሱ ምስክር አለው ሚለን መጽሐፍ ቅዱስ። ወልድ ያለው ህይወት አለው የሚለን መጽሐፍ ቅዱስ። ወልድ የሌለው ልጁ የሌለው ህይወት የለውም፣ የእግዚአብሔር አብ ቁጣ በእርሱ ላይ ይነዳል እንጂ ህይወትን አያይም የሚለን መጽሐፍ ቅዱስ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው መጽሐፍ ቅዱስ ነው። ገድላት ይሄን ይላሉ? አይሉ? ገድላት ከእግዚአብሔር ቃል ጋር ይስማማሉ? አይስማሙ? ስለዚህ እህታችንን እግዚአብሔር ይባርካት። የገባትን እውነት ተናግራለች። በቃ ይሄን እናነባለን እንዳት የተመታ ይሄን አይደለም። ስልሳ ስድስቱ በቂ ነው። ስልሳ ስድስቱ በቂ ነው። ይሄ በቂ ነው። አይሁድ የተቀበሏቸው የብሉ ኪዳን መጻሕፍት 39 አሉ። አይሁድ የተቀበሏቸው ብሉ ኪዳን የአይሁድ ነው። አይሁድ የተቀበሏቸው 39 የብሉ ኪዳን መጻሕፍትና በአዲስ ኪዳን ካናናይዝ የተደረጉት 27ቱ የአዲስ ኪዳን መጻሕፍት በድምሩ 66 ነው። ይሄ የተመታ የተመረዘ የእግዚአብሔር ቃል ብለን ልንጠራው አንችልም። ኖሞ ይሄ ባለ ሊፕስቲኩ እየተባለ ሲጠራ ነበር። በቴዎሎጂ የኦርቶዶክስ ቴዎሎጂ ተማሪዎች ባለ ሊፕስቲኩ ብለው ስም አውጥተውለታል። እኔ አደጋ ጣይ ብዬዋለሁ። ቀይ ተቀብቶ ነው የመጣው አደጋ ጣይ። ይህንን እናነባለን። አሁን ይህንን ያድላሉ። እነ እንትና የቲክቶክ ላይ የምናውቃቸው ልጆች እየሄዱ መጽሐፍ ቅዱስ በነፃ እያሉ በነፃ ቢሰጥሽ እንኳን እንዳትወስጄ ተመርዟለኝ።